ኩፖን ይዘው ወንድሞቻችን እየተንቀሳቀሱ ስለሆነ እንዳያመልጠን፣ የራሳችን ነው ግዴታችን ስለሆነ በእነማን አይደለም፣ ሁላችንም መብዛት አለብን። ያን ቦታ ሁለተኛ ሀገራችን ያለው ሁላችንም ሁላችን ወደዛች መሄዳችን ስንናገር ለእያንዳንዳችን አስተዋጽኦ ማድረግ ስላለብን ወጣቶ ወጣቱ ኩፖን የሚሸጡ ግን እየፈጠናቸው አይመስለኝም፣ እዚህ መካከል ላይ ይታየኛል። ፈጠን ፈጠን ሩ

ያለው ብዙ ስለሆነ ሰው ጨምሮና ና ገባገባ እያላችሁ ቶሎ ወደ ፕሮግራማችን እንግባ። ሻላ ከኋላ የሚመጣው ሰው ብዙ ነው የሚል አስተያየት ስላለ ትንሽ ብትጠብቁ ጥሩ ነው። ሁለት ሰዓት ተብሎ ነው ይቆማል። ከዛ ሽርፍራፊ ሰዓት አንጨምርም የሚል አቋም ነው ያለን። ነገር ግን ከውጭ የሚመጣው ሰው ብዙ ስለሆነ ሻላ ትንሽ እንታገስ። ቶሎ ቶሎ ክትል እየገዛ ዳረ ከላፊኩ በጣም በሚገርመው ከ ላይ እየገባችሁ ኩፈል የሚሸጡ ሰዎች የሚሸጠው ቁጥር አንሷል እየተባለ ነው፣ ግቡና ሽጡ። በጣም በሚገርመው በዘንድሮ እንደው ትልልቁ ሰው ያለው ተሳትፎ እንዳለ ሆኖ የአቡበከር ሲዲቅ የዲን ተማሪዎች ኬጅ ዋን እስከ ኬጅ ስሪ ያሉ ልጆች አንድ ሺህ ብር ነው አዋጦ የሰጡን። አላህ አንድ ሺህ ብር ነው አዋጦ የሰጡን። አላሁ አክበር አላሁ አክበር። እንግዲህ እነዚህ ፀሐቶች እንግዲህ በሳይንሱ ስንመጣ ወደ እንገረኛው የምንቀርብ እኛ ትልልቆቹ ነን ቀሩ መታጠር አለበት እያሉ ያሉ ግን ፀሐቶች ይኸውና ሁላችንም ልናስብበት ይገባል። በተለይ ጎንደር የመሰለ ትልቅ ቦታ በገንዘብ ምክንያት ቆመ መባል ለእኛ ውርደት ነው፣ አፍረት ነው። ይሄ ማመን አለብን። ሁላችንም በመሸጥ ብቻ ሳይሆን ሌሎችን ገቢዎችን ሁላችንም የሆነ እኛ ጎላይ እያዋጣን በአጭር ጊዜ ተሰርቶ ማጠናቀቅ አለብን። እንሻላ እኛ ብር ሚኖር ኖሮ እስካሁን አጠናቀን ጨርሰን እንግዲህ አስመርቀን የነበር ማለት ይቻላል። እና ሁላችንም ለዚህ ትኩረት ሰጠን ግብ ዛሬ ብቻ ሳይሆን ሌላ ጊዜ ማዋጣት አለብን። በኢዳል ፈጥር የምታስታውሰው ከሆነ በካርቶን ገንዘብ ይዘው የሚሰበስቡ ልጆች ነበሩ። በጣም የሚገርመው እኛ በጣም የተደነቅንበት አንድ መቶ ሰማኒያ ሺ ብር የተወጣ ኢድ ላይ እንግዲህ እረ በጣም ያሳፍራል ማለት። እኛ የጠበቅነው ሌላ ነው የተገኘው። አንድ መቶ ሰማኒያ ሺ ብር ምን ይሰራል? ምንም አይሰራም። ሁላችንም በቤትም በሁሉም ስራ እየሰራን ስላለ ስለምናውቀው እና ይሆነኛል ብለን ትኩረት ሰጠን፣ ሁላችንም እንድንሳተፍ ለማለት ነው። ወሰላሙ አሌይኩም ወረመቱላ ወበረካቱሁ።

ከአካውንት እያስገባችሁ በሻሊ ጎንደር የቀብር ማሳጠሪያ ነው። ፕሮግራማችን እንጀምራለን። አጠር አጠር አድርገን እንግዲህ ቃላችን ለመፈጸም ጥረትም እናደርግ ነው የሚሆን ቢስሚላሂ ራህማን ራሒም ሰላቱ ወሰላሙ አላ ሰይድና ሙርሰሊም ዓላሊ ሙሳብሄ አዝማይን አማባድ እንኳን ለ 1 44 ስተኛው ዓመ ሒ ወኢደል አዳሃ አረፋ በዓል በሰላማ ደረሰናደረሳች ማለት ይፈልጋለው። እንግዲ ጥለያች ከልብ የተገባ ነው። ለዓለማቱ ጌታችን የአላህ ሰላምና አዝነት በታላቁ ነቢይ ሰለላሁ ዐለይሂ ወሰለም መሐመድ እና በባልደረቦቻቸው በቤተሰቦቻቸው ላይ ይሁን። ከተከበሩ ወራቶች አንዱ የሀጅ ወር ዙል ሂጃ ነው። ከቀናት ሁሉ አላህ ዘንድ የተወደደው ደግሞ አስሩ የዙል ሂጃ ቀናቶች ናቸው። እንግዲህ በእነዚህ ቀናቶች ውስጥ ብዙ ነገር ስንፈጽም ቆይተናል። ብዙ ኢባዳዎችን ስናደርግ ቆይተናል። ከዛ መካከል ጾም ነው። ጾም ከሱ ዘንድ እጅግ የተወደደ ነው። ዚክሮችንም ማብዛት ሁላችንም ስንሰራው የነበረው ተግባር ነው። እሱን ማመስገን ተክቢራ ማድረግ፣ ተስቢህ ተህሊል ማድረግ ሁላችንም ስናደርግ የነበረው ነው። ሀጅና ኡምራ በዚህ ወቅት አላፈው ወቅ ፍቆት ችሎ ማድረግ ትልቁ ኢማን እንደሆነ የሚታወቅ ነው። ሌላው በዛሬ ሁለት ምንፈት ነው የኦቡሁያ ዒባዳ ነው። በእነዚህ አስር ቀናቶች ከተወደዱ ተግባራት መካከል ኦቡሁያ ማድረግ ወደ አላህ መቃረብ ነው። ኦቡሁያ ከተከበሩ የነቢዩ ሱናዎች መካከል ነው። የነቢዩ ኢብራሂም ሱና ሕያው ማድረግ በተጨማሪ ለድሆችና ለችግርተኞች መድረስ ነው ኦቡሁያ ወደ ፕሮግራማችን እንገባለን። ከአስራ ሁለት ሰዓት ጀምሮ የፖሊስና የጸጥታ ኃይሎች የበዓሉ ቦታ በመገኘት ቦታውን ቁጥጥር ሲያደርጉ ነበረዋል። ፈጻሜው የፖሊስ ኃይሉ ነው። የጎንደር ከተማ ፖሊስ መምሪያ ይህን ሲያደርግ ቆይቷል። የበዓሉ ባለቤት ምዕመናን ሙስሊም ህብረተሰብ በበዓሉ ቦታ ተክቢራ ያሰማሉ። ይህንንም ስናደርግ ቆይተናል። ጥር የተደረገላቸው የክብር እንግዶች ቦታቸውን ይይዛሉ። ያው ቦታቸውን ይይዘዋል። በዓሉን አስመልክተው የእንኳን አደረሳችሁ መልዕክት ያስተላልፋሉ። የጎንደር ከተማ አስተዳደር እስልምና ጉዳይ ሊቀመንበር ሀጅ አኗር ቃሲም በዓሉን አስመልክተው አጭር ምግብን ያደርጋሉ። የዕለቱ የክብር እንግዳ ያው ክቡር ከንቲባው በአጋጣሚ በስራ ምክንያት መንገድ ስለወጡ እንግዲህ ምክትል ከንቲባችን ክብርት ወይዘሮ ደብረ የኋላ በመካከላችን ይገኛሉ። እሳቸው የክብር እንግዳ ናቸው ማለት ነው። በዓሉም በተመለከተ አጭር ማብራሪያ ይሰጣሉ። የጀኔራል ክብር መስጊድ ኢማምና የጃሚ ፖስቲ የጀሪያ የጁማ ወጣቢ ሼህ ኢብራሂም መሐመድ የኢድ ሶላት ሁጥባ ተከናውኖ የዱዓ ፕሮግራሙ ፍጻሜ ይሆናል። በጀመያል ከቢር መስጊድ ኢማምና የጁማ ሶላት ወጣቢ የኢድ ሶላት ኢማምና ወጣቢ በሼህ ኢብራሂም መሐመድ አማካኝነት ይሆናል ማለት ነው። እንግዲህ በዓሉን አስመልክተው የእንኳን አደ የራሳችሁ መልእክት ያስተላልፉልናል ፍሩር ሀጅ አማር ቃሲም የጎንደር ከተማ እስልምና ጉዳይ ምክር ቤት ሊቀመንበር